አባቶቻችን ለስም አጠራራቸው ክብር ይግባቸውና የዛሬውን አራተኛ ሰንበት መጻጉዕ በማለት ሰይመውታል። ስለዚህ በዮሐንስ ወንጌል ምዕራፍ አምስት ቁጥር አንድ ላይ ያለውን የመጽሐፍ ቅዱስ ቃል የእግዚአብሔር ቃል ባጭሩ የምንማማርበት ነው። እንግዲህ በዚህ ኃይለ ቃል ላይ የቃሉ ባለቤት የድንግል ማርያም ልጅ መድሃኒዐለም ኢየሱስ ክርስቶስ በተናገረው ኃይለ ቃል ነው የምንነሳው። ትፈቅድኑ ትሄው ልትድን ትወዳለህን ያለው፣ ይህንን የተናገረው ቤተ ሳይዳ በምትባል አንዲት የመጠመቂያ ቦታ ላይ የተሰባሰቡ በተለያየ ደዌ የተያዙ ብዙ ሰዎች ነበሩ። ሰዎቹ ቁጥራቸው ብቻ አይደለም ብዙ፣ የህመማቸውም አይነት ብዙ ነው። የተለያየ አይነት ህመም ያለባቸው ናቸውና ግማሹ አይነ ስውራ ናቸው፣ ግማሹ አንካሳ ናቸው፣ ግማሹ ሰውነታቸው የሰለለ ልምሾ የሆነ እብጠት ያለበት ሰውነታቸው እነዚህ ሁሉ የተሰባሰቡበት ነበር። አብዛኛዎቹ በቅዱስ መጽሐፍ እንደተጻፈው ወደ ጸበሉ ገብቶ ለመጠበቅ ጉልበት አቅም ነበራቸው። አቅም የሌላቸውንም ወደ ጸበሉ የሚያስገባቸው ረዳት ሰው ነበራቸው። በእነዚህ ሰዎች መካከል ግን የታሪኩ ባለቤት የሆነው መጻጉዕ የሚባል አንድ ሰው ነበረ ይላል። ለሰላሳ ስምንት ዓመት የታመመ ሰው ነበረ ይላል። ይሄ ሰው ግን ለረዥም ጊዜ በመታመሙ ወደ ጸበሉ ገብቶ ለመጠመቅ አቅም አልነበረውም። ለረዥም ጊዜ በመታመሙ ዘመድ ወገኖቹ ተሰላችተው ከአጠገቡ ሰውም አልነበረም። እንዲህ ከመሆን እግዚአብሔር ይጠብቀል እና በዚህ አይነት ተስፋ መቁረጥ ውስጥ እያለ ነው ድንቅ ነገር የተፈጸመለት። ደግሞ የሚያስደንቀው የእግዚአብሔር መልአክ ከሌሊቱ አስር ሰዓት መጥቶ በየዕለቱ ያንን መጠመቂያ ይባርከዋል። ቀድሞ የገባ ሰው ነበር የሚድነው። የሚፈወሰውም አንድ ሰው ነው። በሽተኞቹ ብዙ ናቸው፣ የሚድነው አንድ ሰው ነው። ቀድሞ የገባ ሰው ነው የሚድነው። በጣም ያስገርማል። ይህ በብሉይ ኪዳን የነበረ ፈውስ ስለሆነ በማድነቅ ነው የምናልፈው። እግዚአብሔር በአዲስ ኪዳን በአዲስ ሕይወት ሲያኖረን በብዙ ድንቅ ነገር ውስጥ ነው ያስቀመጠን። በእኛ ጊዜ ቀድሞ የገባ አይደለም የሚድ ነው ቀድሞ የተለወጠ ነው። ቀድሞ ንስሐ የገባ ነው። ቀድሞ ቤተ ክርስቲያን የገባ አይደለም፣ ቀድሞ ለመጠበቅ የገባ አይደለም። ቀድሞ ንስሐ የገባ ሰው ነው ሚድ ነው አያቸው። በብሉይ ግን ቀድሞ ወደ ጸበሉ የገባ ነው ሚድ ነው እና ይሄ ሰው ከብዙ ሕመምተኞች መካከል በመድኃኒታችን በኢየሱስ ክርስቶስ ተመረጠ። ሕይወቱ አስተማሪ ስለሆነ ሰላሳ ስምንት ዓመት ሙሉ ተስፋ ሳይቆርጥ መዳንን እየጠበቀ ሰላሳ ስምንት ዓመት ሙሉ ሌላ አማራጭን ሳይጠቀም በዛም በመጠመቂያው ቦታ ዛሬ ብዙ ሰዎች በጸበል ቦታ ላይ ስድስት ወር አንድ ዓመት ሆነኝ ብለው ሲናገሩ ሰዎች ይህን ያህል ጊዜ ካልዳሉ ምን አስቀመጣቸው የሚሉ አሉ። ተስፋ ነው ያስቀመጣቸው። ተስፋ ተስፋ ትልቅ ሀብት ነው። አያቸው እና ይሄ ሰው እዛ በነበረበት መድኃኒታችን ኢየሱስ ክርስቶስ መጣ ይላል። ሲመጣ ብዙ መምተኞች አሉ። ከብዙዎቹ ግን ሰው የሌለውን መርጦ ያን ሰው ነው ያናገረው። ምክንያቱም ሌሎቹ ባላቸው ሰው ተስፋ አድርገዋል። ይሄ ሰው ግን በሰው ዘንድ ተስፋ የለውም። ይሄ ሰው ተስፋ ዝም ብሎ ከላይ የሚጠብቀው ነው እንጂ በሰው ዘንድ ተስፋ የለውም። በዚህ መድኃኒታችን ኢየሱስ ክርስቶስ መጣና እሱን ነው ልትድን ትወዳለህ አለው። ይሄ ስንሰማው የሚያስደንቅ ቃል ከመድኃኒታችን ከኢየሱስ ክርስቶስ ያለ ምክንያት አልወጣም። እንዴት ሰላሳ ስምንት ዓመት ሙሉ ለታመመ ሰው ይቅርና አንድም ቀን ለታመመ ሰው ወደ ድህነት ቦታ ላይ ሄዶ እንዴት ይጠየቃልን? ይሆናል መድኃኒታችን ኢየሱስ ክርስቶስ የሚያድነን የሚያደርግንን የኛን ፈቃደኝነት ጠይቆ ነው። በተለይ ይሄ ሰው ደግሞ ሕይወቱ ከሳሽ ስለሆነ እምነት የለሽ ስለሆነ የመጣው ለጊዜው በስጋው ለመዳን እንጂ የነፍስ ጉዳይ አስጨንቆ ስላልሆነ ነገ የሚከስበት ምክንያት ለማሳጣት ልትድን ትወዳለህ ብሎ ጠይቀው። ይህን ብሎ ሲጠይቀው የታመመው ሰው መዳን የሚፈልገው ሰው እንደኛ መልሱ ሊሆን የሚገባው እንደ ሰው ሰውኛው አዎ ጌታ ሆይ፣ እሱን ነው የምናፍቀው፣ እሱን ነው ተስፋ ማደርገው ነበር። ሰውየው ግን መንፈሳዊ እምነትም መንፈሳዊ እውቀትም ስለሌለው ልትድን ትወዳለህ ብሎ ሲጠይቀው ሰው የለኝም ነው ያለው። ተስፋ የሚያደርገው ካሁን ካሁን እንዲህ መታመሜን አይቶ ሊረዳ የሚመጣ ሰው አገኛለሁ ብሎ ነው፤ እግዚአብሔር ይረዳኛል ብሎ አይደለም ተስፋ ያደረገው። የመጣውም የሚያድነው ጌታ ሳይሆን ወደ ጸበኑ እንድገባ የሚያግዘኝ ሰው አገኘው ብሎ ነው። ዓይኖቻቸውን ከሰው ላይ ያላነሱ ሰዎች የእግዚአብሔር ምሕረት ቢደረግላቸውም አመስጋኞች መሆን አይችሉም። የእግዚአብሔር ቤተሰቦች፣ አሁን እኛ ብዙ ተስፋ የምናደርጋቸው ነገሮች አሉ። ከነዛ ላይ ዓይኖቻችንን አንስተን እግዚአብሔርን ብቻ ተስፋ ወደ ማድረግ ደረጃ ማደግ አለበት እምነታችን። ልትድን ትወዳለህ? እያሉ ሰው የለኝም ይላል። ሰው ያላቸው እኮ አልዳኑም። ገና በዙሪያው ተራ እየጠበቁ ነው። ሰው ያላቸው ሰዎች እኮ ወደ ጸበሉ የሚያደርሱ ናቸው እንጂ የሚያድኑ እኮ አይደሉም። አሁንም አሁንም ቢሆን ሰው ያለን ሰዎች ብንኖር ወደ ሐኪም ያደርስናል እንጂ ወደ መዳን አያደርስም። ወደ ሐኪም የደረሰ ሁሉ አይድንም። አይደለም አገር ቤት ይቅርና ውጭ አገርም ቢሆን ገንዘብ ከፍሎ ማሳከም የሚችል ወገን ቢኖረን ሰው ቢኖረን፣ መዳን ከማን ነው? ማዳኔ ማን ነው? መዝሙረኛው ቅዱስ ዳዊት ግን ስለገባው በመዝሙር 38 ቁጥር 7 ላይ እንዲህ አለ፣ ወይዜ የሚመኑ ተስፋዬ አኩን እግዚአብሔር አለ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም። ማለት ንጉስ እኮ ነው፣ በቤተ መንግስት የሚኖር ነው። ግን አየው ስልጣኑ ተስፋ አይሆንም። አየው በዙሪያው የተሰበሰበው ሰራዊት ተስፋ አይሆንም። ማለት ማን ነው አሁንስ ተስፋ? ያለ እግዚአብሔር አይደለም። አሁ ማን ነው ተስፋችን? እንኳን ለእያንዳንዳችን ህይወት ለሀገራችን ተስፋ ለቤተ ክርስቲያናችን ተስፋ ለዓለም ሁሉ ተስፋ ማን ነው ወገኖች? እግዚአብሔር ነው። እንዲህ ብለን ማመን ስንችል ነው። አሁን የሚሰጡ ምስክርነቶችን ተመልከቱ። ከካንሰር ነፃ ነሽ ተባለ። ሐኪም እድሜ ልክ መድኃኒት ተወስጃለሽ አለኝ። ስላሴ ደግሞ ለዘላለም ነፃ አደረጉኝ። እግዚአብሔር እንዲህ ነው፣ አያቸው። እግዚአብሔር እንዲህ ነው። ሐኪም ማስታገሻ ነው የሚሰጠው ሐኪም ለጊዜው ስቃይን የሚቀንስ መድኃኒት ነው እንጂ የሚሰጠው የሞት መድኃኒት ሐኪም ቤት የለም። ሐኪሙ ራሱ ስለሚሞት፣ የሞት መድኃኒት ያለው ከእግዚአብሔር ነው። ምክንያቱም በሞት ላይ ሥልጣን ስላለው ሞትን እራሱ ያሸነፈ ስለሆነ፣ ክብር ምስጋና ለእግዚአብሔር። ስለዚህ መጻጉዕ ተስፋ ያደረገው ሰውን ነው ተስፋ ያደረገው አንድ ቀን ወደ መጠመቂያው ደርሼ ድና ነው። እግዚአብሔር ግን ስራው ድንቅ ነው በሉ ወደ እግዚአብሔር ግሩም ግብርከ እግዚአብሔርን ስራ ድንቅ ነው በሉት። እና መጽሐፉን ምን አለው? ለመፈወስ የመጣ እንጂ ንስሐ ገብቶ የዘላለም ሕይወትን ለመውረስ የመጣ እንዳልሆነ እግዚአብሔር አውቋል። እግዚአብሔር አውቋል። ለዚህ ነው ምክንያት እያሳጣው ሊያድነው፣ ግን ምክንያት እያሳጣው ልትድን ትወዳለህ ብሎ የጠየቀው። ዛሬ እኛ በነገሮች ሁሉ እግዚአብሔርን እንዳናማርር፣ በነገሮቹም እግዚአብሔር ለጥያቄያችን መልስ ይሰጠናል፣ ምክንያት ያሳጣናል። ከእግዚአብሔር ሳንጠይቅ ያገኘናቸው ነገሮች ይበዛሉ ጠይቀን ካጣነው ይልቅ ጠይቀን ያጣውም ለእኛ የማይጠቅም ስለሆነ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ዓለም የመጣው በነፍስ ጉዳይ ነው፣ በሥጋ ጉዳይ አይደለም። ነፍስን ለማዳን የዘላለም ሕይወትን ለመስጠት ነው። ለጊዜያዊ ፈውስማ ደቀ መዛሙርቱ እየፈወሱ እኮ ነው። ከእሱ በፊት የነበሩ ነቢያት እየፈወሱ እኮ ነው። ዳዊት ራሱ የሚይዘው በገና የሚፈውስ ነበር። የሥጋ ፈውስ ችግር አልነበረም። ዓለም የተቸገረበት የአምስት ሺህ አምስት መቶ ዘመን ችግር የነፍስ ጉዳይ ነው። የነፍስን ጥያቄ የሚመልስ ነው የጠፋው ሰው መድኃኒታችን ኢየሱስ ክርስቶስን አግኝቶ ሥጋን ብቻ አድኖ ነፍስን በሞት እንዳለች ግን ማዳን አለመፈለግ ከዚህ የበለጠ ደዊ ምን አለ መድኃኒታችን ኢየሱስ ክርስቶስ ይህንን የስጋ ፈውስ ለዚህ ሰው አደረገለት ጥያቄውን መለሰለት ተነስ አልጋን ተሸክመህ ሂድ ትድናለህ ብሎ አይደለም ተስፋ የሰጠው ወደ ፀበሉ ይዞት አይደለም የገባው ተነስ አልጋን ተሸክመህ ሂድ እሱ የጠበቀው ወደ ፀበል መግባት ነው የተደረገለት ግን አልጋን ተሸክመች ሰላሳ ስምንት ዓመት ሙሉ የተኛ ሰው አልጋውን ተሸክሞ መሄድ እንዲችል ሀይ ጉልበት ጤና የሆነው ማን ነው ወገኖች? ይሄ ስራው ድንቅ ነው፣ አመስግኑት። በእውነት የእግዚአብሔር ስራ ከአይምሮ በላይ ነው። ይሄ የተደረገለት ሰው ማንን ንስሐ መግባት ሲገባው ቀጣዩ ህይወቱ ግን እጅግ የሚያሳዝን ነው። አሁንም በዙሪያው ያላችሁ ምዕመናን ይሄ ቃል የሚሰማችሁ ሁሉ ከካንሰር ዳን እንዲህ አይነት ችግር ነበረብኝ፣ እግዚአብሔር አደረገልን የምንን፣ ንስሐ ሳንገባ ትክክለኛ ህይወት ሳይኖረ እግዚአብሔር ይህንን ካደረገልን ቀጣይ ህይወታችን ምንድን ነው መሆን ያለበት? ንስሐ ገብቶ ሥጋውን ደግሞ ተቀብሎ በሕገ እግዚአብሔር ብቻ ለመኖር መወሰን ነው። በቀኛ ያልወሰን ማን ይወስን? የተደረገለት ሰው ቀጣይ እንዲደረግለት የተሻለ ማንነት ያስፈልጋል። ለዚህ መድኃኒታችን ኢየሱስ ክርስቶስ ተነስ አልጋን ተሸክመ ይሄዳል። ተነስቶ አልጋውን ተሸክሞ ሲሄድ የጌታ የመድኃኒታችን የኢየሱስ ክርስቶስ ከሳሾች አገኙት። አንተ በሰንበት አድጋ ተሸክመህ እንድትሄድ ማን ፈቀደልሃል? ብዙዎች እንዲህ ናቸው። በቤተ ክርስቲያን ራሳቸውን ሕግ አስከባሪ አድርገው የሾሙ ብዙ ሰዎች አሉ። በእኛም በቤተ ክርስቲያን ቤተ ክርስቲያን በር ላይ ቆመው ነጠላህን እንዲህ አድርገህ ልበስ እንዲህ አይነት አደበ ሆነህ አትባ በቅዳሴ ጊዜ እንዲህ አታግ እያሉ ደንብ አስከባሪ አድርገው ራሳቸውን የሾሙ አሉ እንኳን ወደ ውስጥ ገብተው ሥጋ ወደሙን ሊቀበሉ ቅዳሴው ተጀምሮ እስኪጨረስ አንድ ቀን እንኳን ዝም ብለው አስቀድሰው የማያውቁ እራሳቸውን የሾሙ አይሁድ እንዲህ ነበር ሰንበትን ሊያስከብሩ እራሳቸውን የሾሙ ነበሩና ማን ፈቀደልህ? አሉት። ያዳነኝ አለ። ያዳነኝ እሱ አልጋ ተሸክመ ያኔ። ጌታ ማን ነው እሱ አሉት። አላውቅም አለ። ያዳነውን አያውቅም። ምክንያቱም ይህ ሰው የእምነት ሰው አደለም። ፈውስ ፈላጊ ነው እንጂ ህይወት ፈላጊ አደለም። የዘላለም ህይወትን የሚፈልግ አደለም። ብዙዎቻችን እንዲህ እንዳንሆን ነው አሁን ወደ ጸበል ቦታ ስትሄዱ ብዙ የሌላ እምነት ተከታዮች ለጊዜው ፈውስን ፈልገው የመጡ ከዳኑ በኋላ ግን የዘላለም ሕይወትን ማግኘት ውሳኔያቸው ያልሆኑ ብዙ ሰዎች አሉ። የሌላ እምነት ተከታዮች ሳይቀሩ የእኛም እምነት ተከታዮች የሆኑ በጸበሉ ድነናል ብለው አንድ ቀን ከመሰከሩ በኋላ ነገ ለሥጋው ደሙ ለንሳ የማናገኛቸው ነገ ለቅዳሴ የማናገኛቸው ብዙ መጻጎች አሉ ነው። እንዲህ ከመሆኑ እግዚአብሔር ይሰውራል። ያዳነውን አላወቀም፣ ግን በቤተ መቅደስ መዘዋወር ብዙ ጥቅም እንዳለው አውቋልና ከቤተ መቅደሱ ግን አልጠፋም። ሳያምን ያዳነውንም ሳያውቅ በቤተ መቅደሱ ዝም ብሎ ይዘዋወራል። ሁልጊዜ እንጀራ ለማግኘት እንጀራ ለማግኘት ሰዎችን ለማግኘት ብቻ ልማድ ሆኖብን ቤተ ክርስቲያን የምንመላለስ አዳኙን ያላወቅ በድነት ህይወት ውስጥ የማንመላለስ ብዙ እና ትምህርቴን ሳጠቃልለው መድኃኒታችን ኢየሱስ ክርስቶስ ይህን ሰው መልሶ በቤተ መቅደስ አገኘው። በቤተ መቅደስ አገኘው እና ያንን ሰው አንድ ጥያቄ ጠየቀው። አንተ ሰው አለ አንተ ሰው ከዚህ የባሰ እንዳያገኝህ ደግመህ አትበድ። እውቅ ኢተአብስ ዳግመ ከመዛያኪም ዘኝር ከብከ ከዚህ የባሰ እንዳያገኝህ ደግመህ አትበድ። አሁን ሰው ከመምህራን እንኳ ተምሮ ህይወትን ያገኛል። ከራሱ ከጌታ ድምፅ ሰምቶ ምን አይነት ጽኑ ልብ ይሆን? የብዙዎቻችን ልቦና በተለይ በዚህ ዘመን ያለን ሰዎች ልባችን ይሄን ያህል የደነደነ ነው። መከራ እያስተማረን፣ ችግር እያስተማረን ቤተ ክርስቲያን እየተናገረች ለውጥ የለም። ተፈጥሮ እያስተማረን ለውጥ የለም። መጻጉዕ እንዲህ ነበር አያቸው። አሁን በቁጥር ጨምረን ብዙ መጻጉዎች ሆኑ። ብዙ መጻጉዎች፣ ያኔ አንድ መጻጉዕ ነበር አንቁጥራችን በዛ ከዚህ የባሰ እንዳያገኝ ደግመ ትበድላለሁ ያሰው ያ ሰው ግን በደለ። መድኃኒታችን ኢየሱስ ክርስቶስ በአይሁድ ወታደሮች እጅ በተያዘ ጊዜ አንዱ ክስ ሰንበትን ሽሯል የሚል ነውና፣ የእግዚአብሔር ልጅ ብሏል የሚል ነውእና ያኔ በሰንበት ካዳናቸው ሰዎች መካከል አንዱ እኔ ነኝ ብሎ በጥፊ እስከ መማታት ድረስ ደረሰ። የተደረገለት ይህን ያህል ከደፈረ ያልተደረገላቸው ብዙ ቢያደርጉ ምን ያስደንቃል? ስለዚህ ይሄ ትምህርት ለእኛ ነው። እኛ ተደርጎልናል። በስሙ ተጠርተን ልጆቹ ተብለናል። ልጆቹ ተብለናል። የህይወቱ ዋጋ ተከፍሎልናል። የእግዚአብሔር ልጆች በመሆናችን ብዙ ተደርጎልናል። በተደረገልን ልክ የምናደርግ ግን አይደለንም። ቤተ መቅደሱን የምንደፍር፣ ክርስትናውን የምናሰድድ፣ እንደ እንጉ መኖር ያልቻል እኛ ነው። እኛ ይሄንን ካደረግን በስሙ ያልተጠሩት በቤተ መቅደሱ ያልተደረገላቸው፣ ልጅነት የሌላቸው ከዛ በላይ ቢያደርጉ ምን ያስደንቃል? ስለዚህ የእግዚአብሔር ቤተሰቦች ልትድን ትወዳለህ ነው። አሁንም አልመሸ። መጻጉዕ ሰላሳ ስምንት ዓመት ሙሉ በአልጋ ላይ ይተኛ እንጂ ነፍሱ ከስጋው ስላልተለየች ይህንን የመዳን እድል አግኝቷል። እኛም ዛሬ ብዙ ብንበድልም እግዚአብሔርን ብዙ ብናሳዝነው እስከ ዛሬ ድረስ የነበርንበት ህይወት የማያስደስት ቢሆን፣ ይችንም ቀን ግን እግዚአብሔር ልትድን ትወዳለህ እያለን በየቀኑ እድሜ ሲጨምርልን እድሜ ሲጨምርልን ልትድን ትወዳለህ እያለ ነው። ስለዚህ ያላመነ ለጊዜው ለጊዜው ድህነተ ስጋን ብቻ የፈለገ ሰው መጻጉዕ መጨረሻው ጥፋት ነው ይሆናል። ዛሬ ዓይናችን በጸበል ቢበራ ጎባጣ የሆነው ሰውነታችን ቢቀና ልምሾነታችን ቢጠነክር ቀኑን ጠብቆ ስጋ መሞቱ አይቀርም። ስጋ መሞቱ አይቀርም። ሰው ሟች ስለሆነ፣ ሰው ፈራሽ በስባሽ ስለሆነ፣ ሞት ወደ እግዚአብሔር የምንሄድበት መንገድ ስለሆነ፣ ወደ እግዚአብሔር መጠራት ግድ ስለሆነ፣ ስለዚህ ለስጋ ይሄን ያህል የምንጨነቅ ከሆነ ለነፍሳችን ምን ያህል ልንጨነቅ ይገባል? ምን ያህል ልንጨነቅ ይገባል? እንኳን የተደረገለት ለሌሎች ሲደረግ ያየ ሰው እንኳ ያምናል። የመጨረሻው የመጽሐፍ ቅዱስ ጥቅሴ የሚሆነው ረሃብ ዘማ የምትባል በመጽሐፈ ኢያሱ ወልደነዌ ምዕራፍ ሁለት ቁጥር ስምንት ላይ ካላመኑ ካልተገረዙ ወገን የሆነች ሴት ናት። ግን የሚያስደንቀው የኢያሱ መልእክተኞች ወደዛች ወደ ኢያሪኮ ከተማ ገብተው በእሷ ቤት ውስጥ ሲጠለሉ የእግዚአብሔር ሰዎች መሆናቸውን አይታ እናንተ አምላካችሁ ባህር ከፍሎ በደረቅ መሬት እንዳሻገራችሁ አምላካችሁ መና ከሰማይ አውርዶ ውሃ ካበት ላይ አፍልቆ የመገባችሁ ጠላታችሁን በፊታችሁ የጣለላችሁ እንደሆነ አውቃለሁ። ይችንም መሬት አሳልፎ እንደሚሰጣችሁ አምናለሁ። ስለዚህ ነገ እግዚአብሔር የእናንተ አምላክ ይችን መሬት አሳልፎ ሲሰጣችሁ እኔንም አስቡኝ አለችለት። እንኳን እግዚአብሔርን ያገኘ ሰው ይቅርና የእግዚአብሔር ሰዎችን ያገኘ ሰው እንኳን ካመነ መዳንን ዓላማው ካደረገ በእግዚአብሔር ሰዎች እንኳን ሊመጠቀም ይቻላል። መጻጉዕ ግን ራሱ ባለቤቱን አግኝቶ ሊጠቀምበት አልቻለ። ስለዚህ ዛሬ ቢሆን ልትድኑ ትወዳላችሁ? ትወዳላችሁ? አዎ የምንል ከሆነ መዳን በፊታችን ቆሟል። መዳን ያለው በእኛ እጅ ነው። እግዚአብሔር ሊያድንን በፊታችን ቆሟል። ይህንን የመጽሐፉን ጥያቄ ዛሬም እየጠየቀን ነው፣ ልትድኑ ትወዳላችሁ እያለ። አሁን እኛ የኃጢአትና የጽድቅ የእውቀት ችግር የለብንም። ኃጢአት ምንድን ነው፣ ጽድቅ ምንድን ነው የሚለው የእውቀት ችግር የለብንም። ያለብን የዓላማ ችግር ነው። ኃጢአትን ትቶ ጽድቅን የመከተል ጉዳይ ነው። ስለዚህ አምላካችን እግዚአብሔር ለመጻጉዕ ያሰማውን ድምፅ ለመዳን ትወዳለህ ወይ የሚለውን ቃል ዕለት ዕለት ቤተ ክርስቲያንን አንደበት፣ ካህናትን አንደበት፣ መምህራንን አንደበት አድርጎ በእኛ ጆሮ እንዲደርስ እያደረገ ነውና አዎ ጌታ ወይ ብለን የዘላለም ሕይወትን የምናገኝበትን ፈውስ ከጌታ ከመድኃኒታችን ከኢየሱስ ክርስቶስ ከቤቱ ከቅዱስ ሥጋው ከክቡር ደሙ ማግኘት እንድንች የመጻጉዕን ሕሊና ሳይሆን የረአብ ዘማን ሕሊና ያድለን እንድንጸጸት እኛ ተጸጽተን እኛ ከክፋት ርቀት ሀገራችን ከክፉ ነገር ሁሉ እግዚአብሔር እንዲሰውራት፣ አምላካችን እግዚአብሔር አስተዋይ ልቦና ብሩህ አይምሮ ያድለን። ልትድን